ጊዜ እሮጣለሁ እኔ ማለት ነው። በአራት መረሁት በአራት የእኔ አራት እኮ፣ ስለዚህ አንቺ ብዙ ተሻል እየተቀረው ነው። ገብርኤል እውነት ነው። አራት አንተ ስምንት አላመጣሽም። ሰላም ሰላም፣ ውዶች ማሮች እንዴት ናችሁ? በገብሬ ጌም ተጫውተን ነበር እና የእኔ ተመልካቾች በጣም ለምን ለእኛ ሳትቆስችልን ነው ምናምን ስላላቸው ከኩሽና ስሸፍር ስሸፍር ቆይቼ መጥቻለሁ እዚህ በአስር አለቃ በምክትል አስር አለቃ ከዚህ ጋር ደግሞ የተለመደ ችፕስ አለ፣ ቡና ምናምን አለ። እንግዲህ ጌሙን ባለፈው እኔ ነኝ የተሸነፍኩኝ እንደ ከበኝ እኔ እስኪ ዛሬ እንሞክራለን። ላይክ፣ ሸር፣ ሰብስክሪ ማድረጋችን አትርሱ። አሁን እንጀምራለን ጋይስ ጋይ ስትትናችሁ፣ ተዘጋጅተና አሟሙቀናል። ዛሬ የተለየ ነው፣ ምክንያቱም ካርቦሃይድሬት አለው፣ ብሩታ አለው፣ ፋት አለው፣ ብዙ ነገር አለው። ስለዚህ ስፖርት ሰርተን ነው ዋጥ ዋጥ የምናደርገውና ምንድን ነው ልትወደድ ልኩ ነው።

እኔ ቡና ጠጥቼ ቢሆን ግን አንድ ምግብ አታገኝም። ለማንኛውም ማለት እና ቃይስ እንዴት ነው ውድድሩ? አሪፍ ነው። አጀሪት ቀብራ ቀብራ ና እንዴት ነው እንዴት አያችሁት? እኔ ማለት ነው ዛሬ ከኩ ቤትዬ የደስት ሾፌር ብላችሁኛል። ያው ያረፈርኩት ቡና ካልጠጣሁ ምግብ አልበላም።

አንቺ አራት ዙር ስሮት አንቺ ቁጭ ብለሽ ነው እንጂ በነገራችን ላይ ቀጣይ በሱር ምክንያቱም ነው ነው